ቤተሰብ እዚህ ጋር ያደረግኩላችሁ ልጅ ማለት ነው። ቲክታክ ያላችሁ በቲክታክ ፔጃችሁ ፕሮፋይል ማድረግ ከቻላችሁ እዚህ ጋር አባቱና እናቱ ፎቶ የተሰጠ ጊፍት ማለት ፎቶ ፕሮፋይል እንድናደርግለት እንዲሁም ደግሞ እናቱ እንድንፖስትለት ለአንድ ቀን እንኳን ብሎ ጠይቋልና ያው እናቱ እንግዲህ እንዳያችሁ መናገር አትችልም። ምናምን ስትሄድ እንኳን ታነቅሳለች እና እንትኑን ብታዩ ደስ ይለኛል። ቃለ መጠይቁን ማለት ነው። ማን ነበረ፣ ዩቱቡ ጠፋኝ ቃ እንትን አደርግላችኋለሁ ወይም ሸራ አደርግላችኋለሁ በእኔ በዚህ ማለት ነው። እና ገብታችሁ እዩት፣ ግን ያው ጎበዝ ከሆናችሁ ነው ማታለቅሱ። ከሆነ እኔ በቃ አልቻልኩም፣ በጣም ከባድ ነው ያለው ነገር ምናምን ብዙ ነገሮችን ሲያስረዳና እናት ማለት ምንድን ነች፣ እሱን በደንብ አድርገን ሁላችን እናቃለንና ለእናት ክብር ካላችሁ ለእኔ ለእናት የምስትሉ በዛ ላይ ደግሞ ያው እናቱም እንዳልኳችሁ ህመምም ስላለባት ብቻ ማገዝ የምትችሉ እንዲሁም ደግሞ አላቅም ትናንት እንኳን ቪዲዮ መስራት አልቻልኩም። ማርያም ነው ምላችሁ። ብቻ አሁን ስለተረጋጋው ምናምን ነውእና ና ፎቶውንም ፖስትም አድርጋ ያለውኝ እዛ ጋ ገብታችሁ ፕሮፋይል አድርጉ፣ ፖስት የምታደርጉ ፖስት አድርጉ። ይህ ምንድን ነው? በዛው ፕሮሞሽን ማድረግ ማለት ነው፣ ለማስተዋወቅ ያክል ማለት ማገዝ የሚችሉ ሰዎች እንዲያግዙትና ከገኑ እንዲሆኑ። ጀግና ና ቅዱስ የተባረከ ወንድማችን ነው ማለት ነው። ቤተሰብ እና እሱ እንድትሉ እንድታደርጉልኝ በትትና ጠይቃለሁ፣ ማለት የእሱ መልእክት ነው። ይህን አይደለም ሰዎች ብዙ የው ፎቶ እንኳን የተሰጠው ምንድነው? ፕሮፋይል ማድረግ እንድንችል እንዲሁም ደግሞ ፕሮፋይል እንድናደርግ ብቻ ሳይሆን ለእሱ ለራሱ የሚፈልገውን ነገር ነው የሰጡትና እንደምታዩት አቅም አለ የለውም። እንደዚህ ሲሰጡት ፎቶን በቃ ድክም ነው ያለው ታቃላችሁ። እግዚአብሔርን በቃ የሆነ እንዴት ነው ስሜቱ፣ ከባድ ነው በጣም ከምላችሁ በላይ ና የእኔ ወንድም፣ እናቴ ድንቅል፣ ማርያም እናትህን ትፈውስልህ። የእኔ እናት አንደበትሽን ትፍታለሽ፣ መልካሙን ሁሉ ትስጥሽ። ብቻ እኔ እንጃ ተሽሏት ነውና ማየት ፈልጋለሁና፣ ሁላችን ደግሞ ያንን አስተዋጽኦ ማድረግ ከቻለን ደግሞ ይሆናል። ብዙ ተከታዮች አሉ፣ ነገር ግን ምናምን ያልን ማለት አንዳንዴ እንዴት መሰላችሁ፣ ሰዎች ስንሆን ፍላጎታችን ብቻ ነው የምናነሳው። የሰው ልጅ ማለት እሱ ምንድነው ደካማ ጎኑ ወይ ደግሞ ምንድነው የሚፈልገውን አላየንለትም፣ ይመስለኛል የሚመስለኛል ምክንያቱም ብዙ ነገሮች ከሱ ጋር የምንሰማቸው መዝሙሮች አሉ፣ ብዙ ትእዛዞችን እንትንላለን ስላድኖችን ይስላል ምናምን ና እዚህ ጋር ያው የኦርቶዶክስ ልጆች በተለይ የእናንተ ኃላፊነት ነው። ነገር ግን በጣም ብዙ ቶቼ የሙስሊም እምነቶች ራሱ እግዚአብሔርን በጣም ይገርማሉ ማለት በቃ በሰው ሰው በመሆኑ ብቻ የሰው እምነት ወይ ደግሞ ሰው በመሆኑ ብቻ የሚያግዙ እንዲሁም ደግሞ የሚረዷሉ እና በጣም ነው የገረመኝ። ትናንት ላይ ላይ ራሱ ብዙዎቹ የሙስሊም እምነት ወንድሞቼ ሲከታተሉ ነበረ። ምክንያቱም በቃ አላደለ ሰውነት ማለት ነው። እናትየዋ እንደዛ ቁማ በቃ ስሜቱ እንደዛ ስታረበር ምናምን የለም የሆነ መናገር አትችልም። ነገር ግን ስሜቱ ደስ ስሜት ስሜት ላይ ሆና እንትን እያለች ነበረ። ና የኔ እናት አንድ በትሽ ደግሞ ተፈቶ በደንብ አድርገሽ እንደምትዘምር አልጠራጠርም። እና በቃ ሀይንን ልላችሁ ነው። በመቀጠል ወደ ሀይሚዬና ወደ ብሩኬ ስመጣ ብሩኬ ምን አለ እኔን መውደቅ የሚፈልግ የሚፈልጉት ፊት ከፍ አደረከኝ፣ ተመስገን አምላኬ ብሏል ና አይካንት ብቻ በጣም ነው ደስ የሚለው። እግዚአብሔር ይመስገን ከፍ እንዳልክ የሚገባ ስትወድቅ ነው ብላለሽ። ደግሞ አይሚዬ ማለት ነው ትክክል። ብሩኬ ደግሞ እንዳያችሁት ስቶሪ ያደረገው የሰዓት ግፍት ነው። ማን ነው ምንድነው አናውቅም። ይመስለኛል ፕሮሞሽን ሊሰራ ነው ምናምን፣ ወይስ ደግሞ ማን ግፍት ሰጠት ነው፣ እሱን አብረም ነው ይሆናል። ለማንኛውም ማለት ነው ያው ብዙ ነገር ማውራት ፈልጋለሁ። አንዳንዴ ግን በቃ አምስት ሰዓት ሰባት ሰዓት ራሱ አይበቃኝም በአወራ ማለት ነው ስለ አይሚና ስለ ብሩኬ እንዲሁም ደግሞ ስለሚደረጉት እያንዳንዶች ነገርና ሁሌ እምላችኋለሁ እምነታችሁ ምንም ይሁን ምንም፣ በእምነታችሁ ጽኑ፣ በእምነታችሁ ጸልዩ፣ ስገዱ፣ በቃ ዱ አድርጉ እግዚአብሔር ነው የምላችሁ። በድብቅ የተናገርነውን ነገር፣ በድብቅ የተሳልነው፣ በድብቅ የጸለይነውን በአደባባይ የሚያወጣልን አምላክ ነው ያለን። የምሬ ነው የምላችሁ እና አንዳንዴ እኛ ለመጣል ስለሞከርን ወይ ደግሞ እኛ ልንጥላቸው ስላለን አይደለም ሰው ምንጊዜም ቢሆን ማለት ነው ነፍሰው ሰው እንደሚወዳችሁ ሁሉ ነፍ ሰው ደግሞ የሚጠላችሁ አለ። ነፍ ሰው የእናንተን እድገት እንደሚፈልግ ሁሉ ነፍ ሰው ደግሞ የእናንተን ውድቀት የሚፈልግ ሰው አለ። ደግሞ አንዳንድ የሚገርመኝ ከፍ እንድትሉ የፈለጉ ሰዎች መልሰው እንድትወድቁ የሚፈልጉ ደግሞ አሉና ስለ እነሱ ምንም ማለት አልችልም። ነገር ግን እግዚአብሔር ይመስገን በዚህ ዘመን ይባላል። አንዳንዴ ዘመኑን እኛ ነን እኮ ምናበላሸው በነገራችሁ ላይ ማለት ነው። ነገር ግን በዚህ ዘመን እንደዚህ አይነት ሰው አለ ምናምን ነገር ይባላል። አይ ነው ሀይሚና ብሩኬን በጣም ብሶ ተቆጥቷቸዋል፣ ወቅሷቸዋል። የወቀሳቸውና የተቆጣቸው ደግሞ እነሱ እንደዚህ አይነት ልጆች ስላልሆኑ ወዳልሆነ መንገድ እየሄዱ ስለሆነ ነው። ምክንያቱም ሀይሚያውን የተናገረችው ምንድ የጻፈችው ከፍ እንዳልክ የሚገባ ዝቅ ስትል ነው ያለችው ምንድን ነው አያችሁ። ከፍ ያሉ ልጆች እንደሆኑ ታውቃለች። ነገር ግን አሁን ላይ የነበሩበት ደረጃ የወረድ እንደነበር ደግሞ ገባት ማለት ነው በቃ ሲወርዱ እንደዚህ ሰው ጭፍጭፍ ሲያደርጋቸው በዛ በዚህ ሲሰደው ምናም ምናም ነገር ሰው በጣም ብዙ ሲመክራቸው ከዚህ በፊት መመከር ሳይሆን እንዴት ነው ሁሉ ሰው ጨረቃዎች እንወዳቸዋለን እንደዚህን ሁልን ምናም እንደዚህ አይነት ኮሜንት እንደዚህ አይነት መልእክት ብቻ ነበር የሚደርሳቸው። ነገር ግን በዚህ ሰሞን ግማሹ ስድብ፣ ግማሹ ደግሞ መልእክት አስተያየት ነበረ ሲሰጥ የነበረውና እግዚአብሔር ይመስገን። ፈጣሪ አንዳንዴ ማለት ነው የሆነ ይህ እልህ ምናም የሚባሉ ነገሮች የብዙ ሰዎችን ህይወት እንዳበላሹ አውቃለሁ። ገባቸው አይደለም። አሁን በድራማ መልኩ ምናምን ተብሎ የምታደርጉት ነገር የሆነ ሰዓት ላይ ባልሆነ መንገድ የተበላሽ ይሆናል። ነገር ግን ሀይምዬን ቆንጆ፣ አንቺ ዝቅ ብለሽ በቃ ፍቅር ያሸንፋል ነው። በነገራችሁ ላይ ማለት ነው በቃ ብሩኬን ቅፍ አድርገሽ ሳም ብታደርግ ኮ ምናምን እያልኩኝ ነበረ። ስለዚህ ያን ነገር ማድርገሻል ብቻ እንዴት ነው ሴት ልጅ ብልህ ነች። በነገራችሁ ላይ ማለት ነው ሴቶች የሆነ ነገር ከፈለግን ለምን ጉድጓድ ውስጥ አይሆንም? ለምን የሆነ ቦታ ላይ አይሆንም? ማውጣት እንችላለን፣ ማድረግ እንችላለን። ሴት ልጅ ብልሃተኛ ነች። ወንድ ልጅ መያዝ የምትችለው እሷ ነች። ነገር ግን ብሩኬ ደግሞ እንዴት መሰለ ማለት በቃ ባይዘወይ ማለት ነው። ይሄ ብሩኬ ሴቶች ጋር ይሄዳል፣ ብዙ ሴቶች ጋር ነው የሚለው። ሀይሚ እንደዚህ ነች፣ እንደዚህ ነች። በቃ ስለ እሱ ሀይሚ ታውቃለች። ስለ ብሩኬ ማንነት፣ ብሩኬ ስለ ሀይሚ ማንነት ያውቃል። እኛ እንደዚህ ሚዲያ ላይ የሚያደርጉትን ነገር ነው የምናየው ስለዚህ ሚዲያ ላይ የሚያደርጉት ነገር ምናልባት አንዳንድ ነገሮች ግዴታ ሆኖባቸው ሊሆን ይችላል። ማለት ያን ነገር ሲያደርጉ የሆነ አንድ ነገር እኮ ምን የምታደርጉት ከፍ በጊዜው ዝቅ በጊዜው የሚባል ነገር አለ አደለ? ያ የሆነ ምክንያት ይኖራቸዋል። ገባችሁ? ያ ነገር እስካለ ድረስ እኛ ደግሞ በማያገባን ገብተን በማይሆን ነገር ገብተን ማይሆን ነገር ባናደርግ ደስ ይለኛል። በተለይ እናት እናት እናት እናት ነች። እግዚአብሔር ምንም ነገር መደራደር የሌላት መተኬ የሌላት በምንም ቃል ልንገልጻት የማንችለው ብቻ በምን ምን ብዬ ልንገራችሁ እመቤቴን እና በጣም ከባድ ነው። ስለዚህ ከዛ ነገራቸው እንድትቆጠቡ ድጋሜም ትናንትም ራሱ ያንጨራጭራቸው የነበራቸው ነበራቸው እና ና እንዴ ትናንት ደግሞ ደስ የሚል ቀን ነበር እንዴ ትናንት። አሁን ምንም የሚያስደብር ነገር ምናምን የለም። ነገር ግን አንዳንዴ እንዴት መሰላችሁ ኔጌቲቭ ብቻ የሚያዩ ሰዎች አሉ። ፖዘቲቭ የሚባል ነገር በአይናቸውም በአይምሯቸውም የማይመጣ ኔጌቲቭ ኔጌቲቭ ብቻ አሁን እወድሻለሁ ስትሏት ራሱ ማለት ነው እጠላሻለሁ ብላ ነው የምትሰማው። እግዚአብሔርን እንደዛ የሚሰሙ ሰዎች አሉ እኮ እና አንዳንዴ ግርም ምንም ይለኝና ሰው እንደዛ ከምትሆኑ ቢቀርስ። አንዳንዴ ሁሌም እንደምላችሁ ሶሻል ሚዲያ ለመልካም ነገር ብትጠቀሙበት ጥሩ ነው። ለምንም ነገር በቃ ሊያገለግላችሁ ይችላል። ወይ ደግሞ በቃ ቢቀር ማለት ይሄ አለመፖሰት የሚባል ነገር አለ፣ አለመናገር የሚባል ነገር አለ። በነገራችሁ ላይ እኔ ማስመሰል አልችልም። ማርያም ነው የምላችሁ። በቃ የሆነን ሰው ካልፈለግኩት ካልወደድኩት በሄደበት አልሄድም፣ በረገጠበት አልረግጥም። እሱ በቃ ምንም ባደረጉት ምንም አላደርግም የሆነን ሰው ካልወደድኩት ማለት ነው፣ በቃ ካልተመቸኝ አስመስዬ ለምን ወደዋለሁ ብዬ ቀጥላሉ አልችልም። እንዴት ብዬ ስላወራ ነው ታዲያ ማለት በቃ የውሸት ወደዋለሁ ብላችሁ የምታወሩት ነገር አይደብርም? በስማ ምን ሕሊናዬ እንዲቆጨኝ አልፈልግም። በተለይ ከሰው ጋር ብጣላ ከሰው ጋር ብደባደብ ይሻለኛል፣ ከራሴ ከሕሊናዬ ጋር መቼም ቢሆን መጣላት አልፈልግም። ምክንያቱም ከሕሊና ጋር ጣላት ማለት መታረቅ የሌለው ከባድ ጦርነት ማለት ነው። ሰው ጋ እንኳን ብትጣሉ ብሎክ አድርገዋለሁ፣ በቃ አልፈልግሽም አልፈልግም ትባባላለ ቸው ትባባላለ ከዛ ስትፈልግ ደግሞ መታረቅ ስፈልጉ ደግሞ በቃ ሶሪ ሰው ትባባላለ በቃ ፒስ። እንደዛ ነው ስለዚህ እባካችሁ ከራሳችሁ ጋር ተጣሉ። ብሩኬም ደግሞ ብዙዎቹ ሊጥሉ ቢሞክሩም እንግዲህ ከፍ ያለው በእመቤቴ በእናቴ በቅድስት ድንግል ማርያም እገዛና ድገፋ ብላል ማለት ነው። ወንድሜ እናቴ ድንግል ማርያም ከዚህ በላይ ከፍታ አድርጋችሁ በቃ እንዴት ልበላችሁ? እግዚአብሔር እናንተ ሁለታችሁ ትገና ትንንሽ ልጆች ናችሁ። ብዙ ነገር እንጠብቃለን ከእናንተ በጣም ብዙ ነገር፣ ኃላፊነት ብንሰጣቸውም ያን ኃላፊነት መወጣት እንደምትችሉ አውቃለሁ። ምክንያቱም ሁለታችሁም ልበ ቀና፣ ፈጣሪን የምትፈሩ፣ ለሰው ልጅ ክብር ያላችሁ ልጆች እንደሆናችሁ አውቃለሁ። ግን እልህ የሚባል ነገር ያው ታውቃላችሁ፣ ያ ነው። እስከዚህ እንኳን ለተመልካች ክብር የላችሁም ስንላቸው፣ ለእናንተ ክብር ባይኖራችሁ እንኳን ለእኛ ክብር ይኖራችሁ፣ ለእኛ ክብር ባይኖራችሁ ለእናንተ ምናምን እያለን ስንጨውባቸው፣ የነበረው በቃ መስሚያቸው ጥጥ የነበር። ለምንድን ነው በቃ ስራውን፣ ይሄ እንዴት ነው? እልህ ትንንቅነት ስለነበረ ነው። ሰው ግን እግዚአብሔር ይመስገን፣ ያ ነገር ሁሉ ተስተካክሎ ሰው ሁላችሁም በጸሎታችሁ በድዋችሁም ያገዛችኋቸው፣ ከዚህ በኋላም ደግሞ አግዟቸው። ሁሌም ቢሆን እዚህ ጋር አደባባይ ላይ ወጣችሁ፣ አሁን ለምሳሌ የሆነ ነገር ፈለግሁናም ብዬ እዚህ ጋር መጥቼ ልጮህ እችላለሁ። ምናምን ብሶ ኮሜንት ላይ የሆነ ነገር አድርግልሻለሁ ሊላችሁ ይችላል። ያ እንደዛ ያላችሁ ሰው ግን በውስጥ መጦም ይላችኋል ማለት አይደለም። እውነቱን ነው የምናገረው። የሆነ የተወሰኑ ሊሏችሁ ይችላሉ፣ እውነት ለመናገር ማለት ነው። አንዳንድ ሰው ግን የሆነ እዩልኝ የሆን አደለ ልታይ ብቻ የሚሉ ሰዎች አሉና፣ ፈጣሪ ግን በደፈነው ማለት ነው ልታይ የለው ምን የለው ምን የለው። አደባባይ ለወጣችሁ አትጮ ብቻችሁን አልቅሱም ሳቁም ተናገራችሁ በአደባባይ ግልጽ ይሆንላችኋል ማለት ነው። ነገር ግን ሰው በአደባባይ ግልጽ አድርጎላችሁ ለብቻችሁ ግን ዜሮ ፕላስ ዜሮ ገባችሁ። ፈጣሪ ግን በደፈነው የተናገራችሁን በአደባባይ መቶ በመቶ ያደርግላችኋል ና በጸሎት በዱዋችሁ በርቱ፣ አላህን ጠይቁ፣ ፈጣሪን ጠይቁ፣ እመብርሃንን ጠይቋት። በቃ የፈለጋችሁት ነገር ይደረግላችኋል። በዚህ ጋር እሾህ መርፌ ተቸክሎባችሁ፣ በዚህ ጋር ደግሞ መልካም ምንጣፍ ታገኛላችሁና ስለዚህ ማለት በነገራችሁ ላይ ማለት ነው። አንዳንዴ እዚህ ጋ ዩቱብ ላይ መተው ሲጮህ ወይ ደግሞ ቲክታክ ላይ መተው ሲጮህ ምናምን የሆነ ማይጸልዩ የሆነ ለእምነታቸው ያልቆ ምናምን ይመስላችኋል። አንዳንዴ እዩልኝም እኮ አይባልም። አንዳንድ ሰዎች አሁን በጣም ብዙ ማውቃቸው ስላሉ ነው። ሶሻል ሚዲያ ላይ ይጨፍራሉ ምናምን ይጮሀሉ ምናምን ነገር ነገር ግን ለብቻቸው ሲሆኑ ማለት ነው ፈጣሪን እንዴት አልቅሰው እንደምጠይቁት አጠይቁም እግዚአብሔር ነው የምላችሁና፣ ጸሎት ለሁሉም ነገር ጠቃሚ ነው። ነገር ግን የሆነን ሰው እንትን ሲል ስላላያችሁት ብቻ አንዳንድ ኮሜንት ስለማይ ነው በእምነቱ እንደዚህ አይደለም ምናምን አይባልም አይባልም። ስለ ስለ እኔ የማውቀው ኔኔ ግን እናንተም እንዴት ነው የምታውቁኝ? እኔ እንድታውቁኝ ያክል ያሳየኋችሁን ነው የምታውቁት። ስለዚህ ማንም ሰው ራሱ የሚያቀብ ራሱ ነው፣ ገባችሁ አይደለ? ነገር ግን እኛ የሰውን ውስጥ እናውቃለን በደንብ አድርገን። ብሩኬ አይወዳትም ሃይሚን እንደዚህ እኮ ነው። ብሩኬ ሃይሚን በጣም ነው የምትወደው፣ እንደዚህ ነው ሃይሚ ብሩኬ ናትወደው ብሩኬ በጣም ነው የሚወዳት። ወይኔ በቃ እንደዚህ ደስ አይል በቃ ማለት ብንችል። ይህ ዋሽቶ ማስታረቅ ዋሽቶ ሰላም ማውረድ የሚባል ነገር አለ እኔ እስከማውቀው ዋሽቶ ማስታረቅ ኃጢአት አይደለም ጽድቅ እንጂ። እኔ እስከማውቀው የሆነ እንዴት ነው ሰውን በማንቋሸሽ በምናምን የሆነ አድሎ በማድረግ ማስታረቅ የለም። ገባችሁ አደለ? ነገር ግን እንግዲህ የኔ ውዶች እናንተ በልጥ ጎበዝ ልጆች ናችሁ። ኦ ረሳሁት፣ ደግሞ ካናዳ ልትሄድ ነው የሚል ነገር አለ የሚል ኮሜንት አይቻለሁኝ እና የትም ምትሄድበት ነገር የለም። እንደምታውቋቸው ነው እዚህ ጋር መጥተው የሆነች ኮሽታ ሲፈጠር የሚከፋፍሏቸው እዛ ጋ እዚህ ጋር ሚሉ ስላሉ እንጂ ምንም የትም ሀይሚ አትሄድም። የትም ምትሄድበት ነገር የለም። ብትሄድ እንኳን በሰላም ከሆነ ሀይሚና ብሩኬ ሳይጣሉ ያለ ፀብ ከሆነ ብሩኬም ከፈለገበት ሀገር የመሄድ ሀይሚም ከፈለገችበት ቦታ የመሄድ ሙሉ መብት አላቸው። እኛ ስላልናቸው አይደለም። ዋናው ፍቅር አይደል? ስለዚህ የሆነ ጉዳይ ካለባት የሆነ ነገር ካለባት የመሄድ ሙሉ መብት አላት። ነገር ግን ልትሄድ ነው የሚባል ነገርም የለም። አትሄድም። ስለዚህ ተረጋግታችሁ ጠብቁ። ዛሬ እንግዲ አዲስ ነገር ይኖራል ስለ ሁሉም ነገር። እግዚአብሔር ይመስገን። ብሩኬ ከዚህ በላይ እንግዲህ የምንጠብቀው ሶስት መቶ ኬ ነው። ሀይሚዬ ደግሞ ሁለት መቶ ሀምሳ ኬን ጠብቃለን ማለት ነው፣ ቤተሰብ ብቻ ደስ ብሎኛል። ትናንት ብዙ ነገሮች ውዝግብግብ ያሉ ስሜት ነበሩብኝ። እግዚአብሔርን በጣም በቃ ከምላችሁ በላይና አንዳንዴ ደስም ብሏችሁ ከፍቷችሁ የምታለቅሱትን ባላደል ትናንት ስለ ሀይሚና ስለ ብሩኬ ደስ ብሎኝም ምን ብሎኝም አለቃቅሽ። ከዛ ደግሞ ኤፊ ደግሞ ወንድሜ፣ እንግዲህ የተሰራውን ቪዲዮ ካያችሁት እጅግ በጣም ነው ያለቀስኩት። የከፋኝ ግን ደግሞ በግማሽም እግዚአብሔር ይመስገን፣ ምክንያቱም እዚህ ጋር መታከም ስለቻለ ማለት ነው። ብቻ እንዴት ነው እግዚአብሔርን በቃ እዚህ ጋር በተለይ ከዚህ ፓርት ላይ በጣም ነው የለቀስኩት፣ ምንም አልቻልኩም ማለት ነው። እና ወንድሜ እግዚአብሔር ይማረህ፣ እመብራን እሷ ትዳብስህ። ለምዬ የኔ እናት የኔ የዋ በቃ እህት፣ እንዴት ነው ከእህትም በላይ ነሽና እግዚአብሔር ያግዝሽ። ብቻ ነኝ እንጃ። ምረቱን ይላክልህ። ዊና ደግሞ ወንድም እግዚአብሔር ውፍ በቃ ዊና ሰው ነው፣ እመቤቴ ሰው ማለት ነው። እና ውዬ በቃ ወንድም ነ ጓደኛ ነ ፈጣሪ ልብን አይቀይርብን፣ ነው ምለው። ዩዬ ደግሞ የኔ እናት አይዞን እሺ። ያው እንግዲህ ፍቅር እንደዚህ ከባድ ነው። የምትወዱ ሰው በዚህ ሁኔታ ላይ ሲሆን በቃ ብታመምና ቢያስታመመ ብላችሁ ነው የምትፈልጉት ወይ ደግሞ የምትመኙት። ና ብቻ አይዞን በርችልኝ እህቴ። ፈጣሪ ደግሞ አያሳፍራችሁም ምረቱን ይልካል። እና በቃ ምንም ማለትም ማውራትም አልችልም። ፈጣሪ ማረ ነው ማለት የምችለው። ሁላችሁም በጸሎታችሁ በዱዋችሁ አስቡት። ለጸሎትም ስትቆሙ፣ ለዱዋም ስትቆሙ ሁላችሁም አስቡት። እና ደግሞ ተሽሎ ቡርቅ እያልክ እየሳክ መተ ከኛ ጋር እንደምታወራ ባለሙ ተስፋ ነኝ። ና ፈጣሪ ጨርሶ ማረ፣ በቃ ምኞቴ ነው ማለት የሰው ልጅ አይታመም ማር። የምንምላችሁ በጣም ከባድ ነው፣ ህመም ከባድ ነው። ከቤታችሁን ሰው ታሙ እፍ በጣም የሚከብድ ነገር አለሁ እና ለምዬ ይገባኛል። ማለት ወንድም ውይ በስመ አብ ወልድ ብቻ የወንድም እንትን በጣም ከባድ ነው እና እህት ስቶኝ እህት ባይዘው ሁለተኛ እናት ናት እና የእናት ልብ ነው ያላት። ምን ያክል እንደሚጨንቅ ምን ያክል እንደሚከፋ ብዙ ነገሮች አውቃለሁ። እና ፍራንክ ነው እያላችሁ ያላችሁ ደግሞ እውነት ነው ምንም ፍራንክ የለውም። ምክንያቱም በፍራንክ ፍራንክና እውነት አንዳንዴ ብዙ ነገሮች ይለያያል። ና ብቻ አሁን ይንተውና ፈጣሪ ጨርሻ የማረር ለምዬም፣ አይዞን ድካምሽ ፈጣሪ ይይልሽ። ወይናም እንደዛው እዩ የኔ ቆንጆ አይዞን እሺ፣ ፈጣሪ ጨርሾ የማረር ምህረቱን ይላክለ ወንድሜ፣ የኔ የዋህ ማርያምን፣ የዋህ እኮ ነው። በነገራችሁ ላይ ስንት ልጆችን በስሩ እንዳዝ አታቁም። ለነገሩ ታቃላችሁ፣ እንዴት አታቁም። ና ብቻ ንጹ ልብህ ፈጣሪ ይይልህ ነው ማለት የምችለው በተረፈላችሁ፣ እንዳልኳችሁ በጸሎታችሁ በዱዓችሁ አስቧቸው። እናወዳችሁ ያለውላቸው ነው። መልካም ጊዜ ሆንላችሁ ቪዲዮን አውራል ተሰምኩባችሁ ባይ